እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የቻላ ቤተሰቦች እንዴት ናችሁ ሰላም ናቸው ወይ ከኔ ጋር ሁሉም ሰላም ነው አልሐምዱሊላ እንሻላ ዛሬ ደግሞ የብረት በር ወይም ደግሞ የፍሪንች ዶር የመስኮት የትንንሽ መስኮቶች እና የትልቁ የፍሪንች ዶር የብረት በር ዋጋ ነው ይላችሁ የመጣሁት። ኢንሻ አላህ እስከ መጨረሻው ተከታተሉኝ። ቪዲዮ ከተመቻችሁ ላይክ ሸር፣ ኮሜንት አስቀምጡልኝ። እንዲሁም ደግሞ ይሄ ቢሆን ይሄ መሆን አለበት ብላችሁ አስተያየት መስጠት የፈለጋችሁ ደግሞ ኮሜንት ላይ አስቀምጡልኝ። መልሳለው ማለት ነው። እንዲሁም ደግሞ ስልክ ቁጥሩን መጨረሻ ላይ አስቀምጥላችኋለሁኝ። ራሱንም ደውላችሁ መጠየቅ ለምትፈልጉ ማለት ነው። ያው እንግዲህ ይሄው እንደምታዩት እዛው የሚሰራበት ቦታ ላይ በቪዲዮ ሰርቼ ዋጋውን ጠይቄ ነው ይዤ ብቅ ያልኩት። ቤታችሁን ማሰራት ለፈለጋችሁ አሰረታችሁ፣ እንዲሁም ደግሞ ይሄንን ብረት በር ዋጋውን ማወቅ የምትፈልጉ ልጆች አላችሁ ማለት ነው። አሁን ይሄን ፊት ለፊት የምታዩት ፍሪንች ዶር ነው፣ ይሄ የፍሪንች ዶር ነው። እንዲሁም ደግሞ ትንንሾች አሉ። ለምሳሌ አሁን ለሰማንያ አምስት ቅጠል ቆርቆሮ የሚያስፈልገው የብረት በር ለመስኮት ሶስት መስኮት እና አንድ ትልቅ ፍሪንች ዶር እና ደግሞ መግቢያ በር አንድ የመግቢያው በር ማለት ነው። ሶስት መስኮት አንድ ፍሪንች ዶር በትልቁ ማለት ነው እና ደግሞ ይሄ የመግቢያው በር ማለት ነው የሚያስፈልገው እንደዚህ አይነት ብዙ ዲዛይን መምረጥ አለ ትችላላችሁ፣ መምረጥ ትችላላችሁ። ብዙ ዲዛይኖች አሉ። በፈለጋችሁ ዲዛይን ቀለሙን ግን በራሳችሁ ፍላጎት በሚያምራችሁ፣ ይሄ ደስ ይለናል በምትሉት ቀለም ማስቀባት ትችላላችሁ ማለት ነው። እና ደግሞ እዚህ ላይ አንድ መናገር የምፈልገዋለሁ ማለት ነው፣ አንድ ነገር ቤትን ስትሉ ስታሰሩ ታሰሩ ይሄን ቤታችሁን አሰርታችሁ ብረቱን ይሄንን ብረት በሩን ማስገጠም ስትፈልጉ ቤቱ ከተሰራ በኋላ ውሃ ልክ ከታሰረ በኋላ ጭቃው ከመመረጉ በፊት ነው ይሄ ብረት በር መገጠም ያለበት። ምክንያቱም ጣውላ ጋር ስለሆነ አብሮ የሚሰራው ይሄ ብረት በሩ ጣውላ ስራለው ከጎን ከጎንና ከጎን ከላይም ከታችም በሶስት ማዕዘናት ለበር ከሆነ ለፍሬንች ዶር ከሆነ በሶስት ማዕዘናት ለመስኮት ከሆነ ደግሞ በአራቱም ማዕዘናት ጣውላ አብሮ ስለሚገጠምለት ያ ጣውላ ስክክ ብሎ በስነ ስርዓት በኋላ ሲገረፍ ቀለም ሲቀባ ወጣ ገባ እንዳይሆን እንክርፍፍ እንዳይል መጀመሪያ ከመመረጉ በፊት ይሄ በር መገጠም አለበት ማለት ነው። መስኮቱም ፍሬንች ዶሩም ማለት ነው። ይሄ አሁን እንደዚህ የምታዋቸው ቀለል ቀለል ያሉ የመስኮቶች ብረት በር ናቸው። ይሄ አሁን የተቀጠረ ነበረ ተቀጥሮ ሊገጥም ወይም ደግሞ ቤቱን ሊገጥምላቸው ጭኖ ሊሄድ ነው ማለት ነው። እንግዲህ ልጁ ታማኝ ነው ሀይቅ ውስጥ በስነ ስርዓት ቤተሰቦቻችሁም ካሉ አገናኝታችሁ ስልክ ቁጥሩ መጨረሻ ላይ ያደርግላችኋለሁ። ደውላችሁ አናግራችሁ ዋጋውን አውቃችሁ ማስገጠም ማሰራት ትችላላችሁ ማለት ነው። እንደገና ደግሞ አንድ ማለት የምፈልገው ነገር አለ። ይሄ ፍሬንች ዶር ሲሰራ ደረጃ አለው ብረቱ ማለት ነው። አንዳንዱ ያለ እውቀት ረከስ ያለውን ብረት አሰርተው ማስገጠም ይፈልጋሉ። ይሄ አሁን ይሄ ቤቱ ላይ የተገደፈው ፍሪንች ዶር ይባላል። ያው እንግዲህ ብዙ ጊዜ ለማታውቁ ልጆች ማለት ነው። አይጠፋችሁም ብዬ ተስፋ አደርጋለሁ። ይሄ እነዚህ የመስኮቶቹ ናቸው። ይሄ ቤት ደግሞ እንደምታዩት ስህተቱ ምንድ ነው? በሩ ሳይገጠምን አሁን እንግዲህ የሚገጠመው ቤት ማለት ነው። የተለጠፈው ማለት ነው። ያው እንግዲህ ያው ብዙም ኢንሻአላህ ወደፊት እየተስተካከለ እየተሞረደ ይሄዳል። እየተስፋ አደርጋለሁ። በነገራችን ላይ ቤቱም ውሃ ልኮ አስተሳሰሩ በጣም ነው የሚያምረው። ማሻአላ እና ላች የፈለኩት ብረቱ አለው እስከ ሶስተኛ ደረጃ ድረስ አለው የሚል በቀበቃ አለው። ትንቡሽ ለካለ አይደለ? እንደ ጥንቅሽ ትንቡሽ የሚል ብረት አለ። ያ እንዳይሆንባችሁ ብሩ ምንም ልዩነት የለውም። የሚገርማችሁ ነገር አው ትንሽ የአምስት ሺህ ወይም ደግሞ የአስር ሺህ የአስራ አምስት ሺህ ልዩነት ይኖረዋል። እድሜ ልካችሁን ቤታችሁ ላይ የምታስገጥሙትን እቃ በአስር ሺህ በአስራ አምስት ሺህ ኧረ በሀያ ሺህ የሚሆን መስቀየር የለባችሁም። ምንም ይሁን ምንም በስነ ስርዓት ጽድት ባለ መልኩ መሰራት አለበት። ምክንያቱም አንድ ጊዜ ከተገጠመ ከተሰራ በኋላ የሆነ ችግር ቢፈጠር ያንን ብረት እናስቀይርህ ወይም ደግሞ ሌላ ቤት ሌላ ብረት ላስቀይር፣ በሌላ እንትን ላሰራ በጣም ከባድ ነው። ያ እንዳይሆን መጀመሪያ መጠንቀቅ። በተለይ በተለይ ቤተሰቦች እንደዚህ አላ አይደለ፣ የእኛን ወጪ የእኛን እንግልታት ያዩና ቀነስ ያደረገ ያደረገ የመሰላቸው ቅናሹን ነገር ሊያስገጥሙ ይችላሉ። ያ መሆን የለበትም። ለ10 ሺህ ለ15 ሺህ ለ20 ሺህ ቢወጣ ምንም፣ ምክንያቱም ከዛ በላይ እየወጣ ነውና እርሜልክ የሚደረግ ነገር እርሜልክ ተቀማጭ የሆነ ነገር በጥሩ ሁኔታ በጥሩ ነገር መሰራት ነው ያለበት። እና ቤታችሁን ስታስገጥሙ ብረቱን ስታስገጥሙ ማለት ነው መሆን ያለበት በአንደኛው ብረት ታዋቂ በሆነ በአካባቢውም ይሁን ሰው ያወቀው ሰው መስራት አለበት ማለት ነው። ምክንያቱም አሁን ጊዜውን እያያችሁት ነው። ብዙ ነገር አለ። ያ እንዳይሆን በታወቀ ሰው በጥሩ ሁኔታ በሚሰራ ሰው ብታስገጥሙ ጥሩ ነው ብዬ ላለሁኝ። አሁን ደግሞ ወደ ዋጋው ልሄድ። ዋጋው ያው እንግዲህ እንደነገርኳችሁ ፍሪንች ዶር የሚባላለ መስኮት የሚባላለ ያው እንደ ቤታችሁ መጠን ነው። ፍሪንች ዶር ከሌለው የትልቁ ማለት ነው በጣም ትልቁ ሰፊው እስከ ሶስት ሜትር ነው መሰለኝ ስፋቱ። ያ ከሌለው ይቀንሳል። ያ ካለው ሶስት መስኮት አንድ ፍሪንች ዶር በር ያ ይሆንና እስከ ዘጠና ሺህ ብር ይሆናል ብረቱ ማለት ነው ሺህ ብር። እንዲሁም ደግሞ ፍረንች ዶር ሳይኖረው መስኮት መስኮት ብቻ ይሆንና አራትም አምስትም መስኮት ይሁን እንደ ፍላጎታችሁ። ያ ከሆነ ግን ይቀንሳል፣ ምክንያቱም ፍረንች ዶሩ ስለሌለው። ፍረንች ዶሩ በጣም ትልቅ ነው ሰፊም ነው። ያ ከሌለ ይቀንሳል ማለት ነው። እስከ ሰባ ሺህም ይሆናል። እንደዛም ደግሞ በቃ አሁን መጨረሻ ላይ ስልክ ቁጥሩን እንዳልኩ ታስቀምጥላችኋለሁኝ። ደውላችሁ መነጋገር ትችላላችሁ። የቤታችሁን መጠን የቤታችሁን ዲዛይን የምታውቁት እናንተ ናችሁና ግን አሁን እንደነገርኳቸው 85 ቅጠል ከሆነ ሶስት መስኮት አንድ ፍሬንች ዶር አንድ በር ይሆንና እስከ 90 ሺህ ብር ነው የሚሰራው ማለት ነው። አንደኛው ብረት ተመርጦ ቆንጆ ብረት የሚሰራው እስከ 90 ሺህ ብር ነው ማለት ነው። እንዲሁም ደግሞ የፈለጋችሁ ልጆች ኮንቴነር አለ ማለት ነው። ይሄው ስልክ ቁጥሩ።